መቼም በልጅነታችን ሁላችንም እልማችሁ ምንድን ነው ስንባል አንዳች ነገር ሳንናገር አንቀርም እርስዎ እልሞ ምን ነበር እልሞንስ እየኖሩ ነው በፊት እልሜ ተምሬ ዶክተር ሆኜ ህዝቤ ማገልገር ነበር የምፈልገው ግብርና ነበረ ያው ግብርናው አልተሳካም እኔ ህልም ነጋዴ መሆን ነው የምፈልገው ድሮ ልጅ እያለሁ ዘፋኝ ነበረ መሆን የምፈልገው አሁን የምሰራው የህክምና ሙያ ላይ ነው። አሁን ወደ ጥበቃ ዘርፍ ላይ ነኝ። አለ አሁን ላይ ዋና ጽነኝ እንደምታውቅ የቀን ስራ ይገርማል። እስቲ አሁን ደግሞ አንድ ልመኛ አላስታወቃችሁ ከንቅልፌ ድንገት ባነኜ ስነቃ፣ አምላኬን ሰላም አውለኝ እላለው። ዘወትር ስሞን ሳነሳው ኖራለው። ሲመሽም ተመስግን ብዬ ያድራለው። አምላኬን ደሚጠብቀኝ አምናለው

ስንቱን አስብኩት ልቤን በትዝታ ወዲያ የላኩት፣ አንዴ በመከራ ዋሃ አንዴ በደስታዬ፣ ስንቱን ያሳየኛል አሃ ይሄ ትዝታዬ። ኬሩቤል ዘለቀ ይባላል። ተወልጄ ያደኩት ወለቴ ጋሪ ማዞሪያ አካባቢ ነው። ትምህርቴን እስከ አስራ ሁለተኛ ክፍል የተማርኩት ረፒና ዳሴ መንግስት ትምህርት ቤቶች ውስጥ ነው። አሁን ላይ አስራ ሁለተኛ ክፍል ተፈትኜ ውጤት ስላልመጣል የተለያዩ ነገሮችን እየሞከርኩ እገኛለሁ። ያው ቢሆንም ግን ህይወት አስቸጋሪ ነው። ያስተዋሉት ያዩት። እኔ ህልሜ ጥሩ ዘፋኝ መሆን ነው። ግን እንዳሰብኩት እየሆን አይደለም። ራሴን ለማሳየት ብዙ አማራጮች ሞክሬያለሁ። የሄድኩባቸው መንገዶች ሁሉ ግን ቀላል አይደሉም። ህልሜን በቀላሉ ማሳካት አልቻልኩም። ዘፋኝ መሆን እመኛለሁ። ዘፋኝ መሆን ግን አልቻልኩም። ነገሮች እንደ ህልሜ ቀላል አይደሉም። በእርግጥ ይሄ በእኔ ብቻ የሆነ አይደለም። ህልም ኖሯቸው ከህልማቸው ጋር ያልተገናኙ በርካታ ሰዎች አሉ። እኔ ህልሜን ማሳካት እፈልጋለሁ። አሁን ላይ ግን ማሳካት አልቻልኩም። ብቻ ሁሉም ነገር አስቸጋሪ ነው። የተንቴ ሰው መሰረቱ መቼ ይለያያል ባንዳምሳል ተፈጥሮ አንዶኖ ይታያል ሀብትን ይታደላት ትልቅ ሰው ይባላል፣ እያጣም ድህነቱን አምኖ ይቀበላል። ዋው! ድምፅህ በጣም ነው የሚያምረው። አመሰግናለሁ። ትንሽ ቴክኒካል ነገሮችን ብታውቅና ድምፅህ ቢገራ ነጋ ይለኛ ዘፋኝ ነው የምትሆነው። ለመማር ሞክሬ ነበር ግን ደግሞ ለማስተማር የሚያስከፍሉ ገንዘብ በጣም ውድ ነው። በእኛ ደግሞ ያን ያህል መክፈል አልችልም። ደግሞ በዛ ላይ የኔ የምለው ስራም የለኝ። ቢሳካልኝማ ህልሜ፣ ተምሮ ትልቅ ሙዚቀኛ መሆን ነበር። አሁን ነጻ የትምህርት እድል ብታገኝ ህልሜን ታሳካለህ? እርግጠኛ ነህ? እርግጠኛ ነኝ። እንሞክር። እሺ፣ ደስ ይለኛል። እና እንሞክር። እና ቆይ ችግር ና፣ ግድ የለም። የአቢሲኒያ ትምህርት ቤት ባለቤት የሆነችው ቅኖ አገኒ ወይም ግነት ከበደ ለበርካታ መክፈል ለማይችሉ ተማሪዎች ነጻ የትምህርት ድል በመስጠት ትታወቃለች። በዚህም የዘጠነኛው ጉማ አዋርድስ፣ የርሜላ የሴቶች ሽልማት፣ የበጎሶ ሽልማት እና ሌሎች ሽልማቶችንና እውቅናዎችን የተበረከተላት እንቁ ሴት ነች። ተመልካቾቻችን እንግዲህ እንደምትመለከቱት አሁን አቢሲኒያ የስነ ጥበባትና የሞዴሊንግ ማሰልጠኛ ትምህርት ቤት እንገኛለን። ኪሩቤልን ከእልሙ ጋር ለማገናኘት ነው። እንግዲህ ይህ ሁሉ ጥረት የምናደርገው የአቢሲኒያ ትምህርት ቤት ባለቤት ገኒ ኪሩቤልን ተቀብላ በነጻ ታስተምርልናለች፣ ከእልሙ ጋር ታገናኘዋለች። ሲያብረን እንመልከተው። ጤና ይስጥልን። እንዴት ናችሁ? ጋኝ እንዴት ነሽ? ሰላም ነው። እንግዲህ ተሰጥኦ ነው፣ የመክፈል አቅም የለውም። ልጅ ይባላል። እንዴት ናችሁ? እንኳን ደህና መጣችሁ። ሰላም ነህ? ማነው ስምህ? የሩቤል እንኳን ደህና መጣህ። ስለመጣህ ደስ ብሎኛል። እንግዲህ ውስጥ ተስጦ እንዳለ ነግሮኛል። ያንን ተስጦ ደግሞ በእውቀት አዳብረህ የፈለክበት አላማ ላይ እንደምትደርስ ተስፋ አለኝ። ያው እንግዲህ እድም ሲሰጥህ ሌሎችም ተስጦ ኖሯቸው መግባት ያልቻሉ ልጆች ይኖራሉ እና ያንን እድል ነው የተሰጠህና በርትተ ውጤታማ ሆነ ተቋሙንም ሀገራችንንም የምታስጠራ እንደምትሆን ተስፋ አደርጋለሁ። ለመጣር እኔም ስለተሰጠኝ እድል አመሰግናለሁ። በርትቼ ሰርቼ ማዕከሉን ራሴንም እንደማኮራ ተስፋ አለ። አቢሲኒያ የሥነ ጥበባትና የሞዴሊንግ ማሰልጠኛ ተቋም እንደነ ሰላም ተስፋዬ፣ ቃል ኪዳን ጥበቡ፣ ማርታ ጎይቶ፣ ሃናን ታሪክ፣ ደራሲና ዳይሬክተር ሳሙኤል ተሻገር እና ሌሎች በርካታ ከያኔንን ያፈራ የኪነ ጥበብ ቤት ነው። እንግዲህ እልምህን ለማሳካት የተደረገው የመጀመሪያ ጉዞ በመልካም መንገድ ተጠናቋል። እድሉን የሚሰጠችን ገኝን እጅግ አድርገን እናመሰግናታለን። በርትተህ ተምረህ ጠንክረህ ራስህን አሳድገህ በጣም በከፍታ ደረጃ እንደማየ ተስፋ አድርጋለሁ። መልካሙን ሁሉ እመኝልሃለሁ። አሁን ቀጥታ ወደ ክላስ ትገባለህ። ስለነበረን ጊዜ በጣም ነው የማመሰግነው። መልካም ጊዜ፣ በርታለኝ አባት። እንግዲህ ተመልካቾቻችን እንደተመለከታችሁት የኪሩቤል የመጀመሪያው የህልም ጉዞ እውን ሆኗል። ተምሮ ራሱን አሻሽሎ እውቅ ድምፃዊ እንደሚሆን አንጠራጠርም። የተሻለ ድምፃዊ እንደሚሆን አንጠራጠርም። በከፍታ ላይ እንደምንገናኘው አንጠራጠርም። እንዴት ነህ? እንኳን ደህና መጣህ። ሚኪ ይባላል ለሆነ በኪሮዌ ትንሽ ድምፅህን ከፍ አድርገውና፣ ለማንኛውም ኪሮዌ ሙዚቃ ላይ ምን ያህል ቆይታ ከዚህ ሶ የመጀመሪያ ክላስ ነው ማለት ነው። ሰዓሊ እና መምህር ግርማ ሰቦቃ እባላለሁ በአቢሲኒያ ስነ ጥበብና ሞዴሊንግ ትምህርት ቤት ውስጥ የቀለም ቅብና እና የንድፍ አስተማሪ ነው። አቢሲኒያ ትምህርት ቤት ስዕል ቅርጽ ቲያትር ሙዚቃ ሞዴሊንግ እነዚህን የመሳሰሉ የሙያ ትምህርቶችን ይሰጣል አሁን አራት ኪሎ ከቱሪስት ሆቴል በታች ከፖስታ ቤቱ ጎን ኦሮሚያ ባንክ ላይ ባንክ ያለበት ህንፃ ላይ ይገኛል። በጣም ጥሩ የሆኑ የመማሪያ ክፍሎች አሉት። ለሁሉም ሙያዎች የመማሪያ ክፍሎች አሉት። ከቀድሞ በተሻለ ሁኔታ ላይ ትምህርቱን ማስተማር ጀምሯል። በእርግጥ ታለንት ላላቸው ብቻ ሳይሆን ታለንት የሌለውም ሰው ማንኛውም ሰው ስነ ጥበብን መማር አለበት፣ የግድ ነው። ማየት እና ማዳመጥ የግድ አስፈላጊ ነገር ነው። ለአንድ ሰው የትኛውም ፕሮፌሽን ላይ ሊሆን ይችላል ጥሩ እይታና ጥሩ የማዳመጥ ችሎታ ካለው ብዙ ሙያዎች ላይ ስነ ጥበብ በጣም ወሳኝ ነገር ነው። አንድን ነገር ድርቅ አድርጎ ማቅረብ እና አሳምሮ ማቅረብ ይለያያል። ስለዚህ ለማንኛውም ነገር የኢንዱስትሪያል የሆኑ ምርቶችንም ይሁን ሌሎችንም ነገሮች ይሁን እናም ጥበባዊ በሆነ መንገድ ሲቀርብ የሰው ልጅ ይቀበለዋል። ካለበለዛ ህይወትን አያጣፍጥም ድርቅ ይላል። ስለዚህ ማንኛውም ሰው ቢማር ይጠቀማል እንጂ የሚጎዳው ነገር የለም። የበለጠ ደግሞ ታለንት ያላቸው እና ከብዙ ሙያዎች ጋር የተገናኙ አሁን ከኢንጂነሪንግ ጋር፣ ከአርቴክቸር ጋር፣ ከሜዲስን ጋር የመሳሰሉ ሙያዎች ላይ ሁሉ እንግዲህ ከዩቲዩብ ጋር ከመሳሰሉ ነገሮች ጋር ከቪዲዮ ጋር ቪዥዋል ነገሮችን የሚጠይቁ ነገሮች ላይ በሙሉ ያሉ ፍላጎት ያላቸው ሰዎች በሙሉ መጥተው ቢማሩ ይጠቀማሉ፣ አብዝተው ይጠቀማሉ። ህልም ኖሯችሁ በተለያዩ መንገዶች እልማችሁን ያላሳካችሁ እልመኞች፣ እስቲ እልማችሁን ንገሩን። ከቻልን አብረን እልማችሁን እናሳካለን። እኛም ካልቻልን እልሞን የሚያሳካ ደግ ልብ አይጠፋም። እልሞን ይንገሩን። ህልምዎ ምን ነበር ህልምዎን ለመናገር ከስር ባሉት ስልክ ቁጥሮች ይደውሉልን እኛ ህልምዎን እናሳካለን